ገባ፣ መስለኝ አንተና ገባው። ኦኬ ናይስ። እና ምን አዲስ ፎሎወርህ ከጸጉር በለጠ፣ እንኳን ደስ ያለበለጠ ነው። አረፓፓ፣ ከባድ ነው። ከጸጉርህ በለጠ ደስ ይላል። ትንሽ ጸጉር ነው ያለህ ሰው እንኳን ደስ ያለህ፣ ጥሩ ስራ እየሰራህ ነው። ጌታ ያክብርልኝ። እንግዲህ እግዚአብሔር ይመስገን። ይህን ወዳጃችንን ባይዜ ፎሎ አድርጉት። እንግዲህ እፎይ ይባላል እሱ እስልምና ላይ ነው ብዙ ጊዜ የሚሰራው እና የፎሎወር መብዛቱ ቅድምም እያልኩኝ ነበረ። ጥቅሙ ምንድን ነው? የእግዚአብሔር ቃል ሰዎች ጋር እንዲደርስ ይጠቅማል፣ ይረዳል። በቃ እሱ ነው። አሁን እንግዲህ አሁን ስጋዊ እንደሆኑ ሰዎች ብዙ ፎሎወር ይኑረን ምናምን ብለን እንትን አንልም። ግን ሰው ቢመጣ ግን ያው ጥቅሙ የእግዚአብሔርን ቃል ለማዳረስ ስለሆነ በዛ ምክንያት ኦፍኮርስ ስለዛ ማደጉ ደስ ያሰኝናል፣ እና በጸሎታችሁ ደግሞ ሁሌ ማስቡ ሁላችንም ሁላችንም በጸሎታችሁ ሁሌ እንዳትረሱ ጋይዝ። እና እንደዛ ነው የምትለው ነገር ካለበን እና ወደ መዝሙራችን እንገባለን። ሶይ ዘንበር ነው ደስ ይለኛል። አጨበጭባለሁ ድምፅ እንዳለ ሰምቻለሁ። ድምፅ የራሱጨባር ይመስለ ሁለታችንም ልናጨበጭብ ነዘመራ ማጨብጨብን አቁም ነው የምትለኝ የለል ጀለስን እልል እናስብለው። ይህን ሁሉ ጺም ይዞ እልል እናስብለው። በጣም የምር እንትን እያለ ነው ውስጤ የኔ ፋዘር ቁጥብ ነው ማይ ብራዘር። ይህ ማናቀው አዲስ ነገር የለንም። ፋዙካ አጣራ ይለኛ ደፋር አይታወቅም፣ ብዬ ነው ማጣራት ካለብን እናጣራለን። እውነቱን ለመናገር የምር መጣራት ያለብን ነገር ይጠራሳራም ነው ምናምን ነው እና ምን ምን ይበሉ እኔ

አሁን አታስጨንቅኝ፣ ሰውዬ። እንደ ደስ ሎኛል ሳገኘው፣ ጌታ ያክብርልኝ። አንተ ሰውዬ ምንድን ነው የሆነ አንጀት የምትበለው ምን አስበህ ነው? ምን ልጠይቅህ? አንድ ቀን የቀረው አንድ ቀን ቀረው፣ እውነት ነው ትላቸዋለህ፣ ሄዳለን ማለት

ብዙ ሰው እኔ የሚገምተኝ እንደውም አንድ ሰው ምን ብሎ ተናገረ መሳላችሁ? በጣም ያስገረሚ ማለት ነው። አንድ በጣም የምወዳቸው መምህራን በቃ ብለው ችግር ላይ ኖሮ የሚችል ዝም ብዬ ልበለው ይህን መጽሐፍ ይህ መጽሐፍ አለ አኮቴ የተቁርባን የቀስ መብራቱ ኪሮስ መጽሐፍ ነው። በጣም ቆንጆ መጽሐፍ ነው፣ እና ከዚህ ቀደም እኔ ነበረኝ በፊትም ማለት ነው እና አንድ ፕሮቴስታንት ወንድም አኮቴ የተቁርባን መጽሐፍ አለ ወይ ያለኝ እና የኖኔም ገራን ብቢ ራሱ ኳር ጨርሱም ነበር እና ዋሌ የሰጡት እና ያ ወንድም አይ ቲንክ ተጠምቀ መሰለኝ በቅርቡ ተጠምቋል መሰለኝ። በጣም ደስ የሚል በጣም የተወደደ ወንድም ነው እና እና ያንን መጽሐፍ ግን አሁን በድጋሚ ይህን መጽሐፍ እጅ ይገባ እጅ ይገባው የት መሰላችሁ ከራሳቸው ከዚህ መጽሐፍ ጸሐፊ ነው። ውጭ ነው ያሉት ካናዳ መሰለኝ ያሉት መብራቱ ኪሮስ በጣም ጽድት ያሉ ሰው ናቸው። የሚገርም ትልቅ ቴዎሎጂ ያላቸው ትልቅ መምህር ናቸው። ዲያቆን ያደርጋል እና እሳቸው በጣም እንወዳቸው በጣም ደስ ይላሉ። ኔስ እናሳቸው ለአክሊል ስጥልኝ ብለው አንዱን ሰው አዘዙት እና ከቀሲስ መብራቱ ኪሮስ ብለ ፍሮም ፔጁ ላይ ኔስ ስጥልኝ አሉ እና ፍቅራቸውን ገለጹልኝ። ሲገልጹልኝ ግን በመመርኩ ቢገርጹ ጥሩ ነው። አረረ ቅዱስ ሚ አክሊል የሚባለውን ሶሻል ሚዲያ ላይ እቅበተ እምነት የሚሰራውን ጉል ማሳት አቆያሉ ያላሉትም

አርባ ነህ፣ ትባላለህ። ሳሙና አትፈጅም። ስንት ብር ነው የሚቀንሱልህ? ከኖርማል ፀጉር ከሚቆርጡት ስንት ይቀንሱልሃል? ቅርጽ ሲያወጡ እየተቸገሩ አልሰማህም? እንደ ስሞል የምነው፣ ካፒታል የምነው የምናደርግልህ እያሉ ይህን ማለት ነው። አሁን አንዳንድ ለ የአንተን ዩ ነው ከነኮን የሌለው እዚህ ጋር ግለጠው እስኪ ተምሬ ያለ ወንድማችን ግለጠው ነ እንዲህ አድርገው እንዲመልሰው። ጸጉጉዚ ባጁ አለችው እዚህች ጋር ቁንጮ ነገር አለችው። እሷን አምጥተን ቀልደኛ አንተ የምር ማለት ነው። በምን እርግጠኛ ትሆናለህ? ስጣና ያና ምንም ስማ፣ በዚህኛው አትጥላናም እንዴ? ኦፍኮርስ ማ በጣም ያስፈልጋል። እ ሙሉ ባልድ በሆነ ራሱ ሙሉ መላጣ በሆነም ያና አይደብረኝ። መላጣ ራሱ ፂሙ ስላለ ኖርማል ነው። ቢርድ እናንተን እያየ ነው እየሸሸ ያለው። ሙድ ሲይዙ ኮፍያ ጠቁላል ሸፍነው ነው ኮፍያ እኮ። አሁን በጣም ማለት ሆነ ብዙ ጊዜ ማድረግ ጀመርኩ። አሁን አስራ ምናምን ሺህ ህዝብ አስቀምጠ ስለጸጉርና ስለመላጣ እንዲህ ስናወራ አግባብነት አለው ወንድማችን? ያ እኔ አስፈላጊ ምን አውቄ ወደ ምን ደስ በይኝ ጓደኞች ላስገባቸው ስ መዝሙር የሚወዱ ጓደኞች አሉኝ በጣም የቲክቶኩን አንተ ጋር መጥተው ነበራል። እነዚህ በይዘ የኔ ጓደኞች ናቸው፣ እና በጣም የተወደዱ ወንድም እህቶች ናቸው። ያይቻቸዋለች መተው ነበር እኔ ጋሚያስ እንዲህ ያው ይህ እንደዚህ አይነት ፕሮፋይል ፒክቸር ያላቸውን ሰዎች ብቻ እያስገባው ነው። እሺ፣ አሚን የሚለው የኛው ሰው ነው። ኦኬ ማን የሚለው አሚን እስኪ አላወኩም አለሽ የሚገባ ሰው እዚ ገስት ላይ ይሄውና። እሺ እያየው ነው። ቆይ ያስገባለው ዋቄ ካለ ቻቺና እርጃትና አስገቢ። ኖርማል ያ ሌላ አንትን ስለሆነ ቀጣይ እናስገባታለን። እሷን የለም በቃ። ትሆን መዝሙር ልክፈት ወይስ አዋቂ መዝሙር ክፈትልኝ። ምን የሚል መዝሙር ክፈትላችሁ? ዛሬ ኢንተርኔት አክሰስ ስላለኝ ቻች የቅርታ መተው አለ አውርድሽ ነው ከየቅርታ ጋር ጣጣ የለው እንደምታመጡ እንደዚህ የዱር እየቀለ እኮ ውስጥ እናወራለን እናንተ ሰዎች ሰውን ልታበላሹብን ነው ያለ ደግሞ ይሄ ምር እንዳይመስላቸው አንዳንድ ሰዎች ከታች አሉ ግን እኛ እዚህ ዝም ብለን የምንቃለድበት መቀላለድ ነው እሺ እሰይ ተወለደ የሚለው በአላፋ ዝማሬ ተዘጋጅቷል እኮ እሱ ልክፈቱ እንዴ እሱ አሪፍ ነው ነው የአላፋቱ ክፈትልን ከዚህ ሁላ ህዝብ ፈልገን ማግኘት አንችልም። ሪኮስት ላኩ።

ንኪዩ እግዚአብሔር ያክብርልን። አንዴ እናንተ በቃ ጨረሳችሁ ዝማሪያችሁን፣ አሁን ትወጣላችሁ እና እስቲ ካላችሁ ጋዲ ዮባ ምናምን ጀሞ እስቲ ካላችሁ ገዝ ላኩልኛ እነሱን አንድ ንትል ላችሁ ነው። ይሄም ቪዲዮ ማስታወቂያ ቤት ላይ አትሰራም ወዳጃችን እሺ ቀጥል የተፖሰተውን ቪዲዮ እኔ ፔጅ ላይም ሁላችንም ጋር ስላለ ሪፖስት አድርጉት የባህል ቀን ማታ ሁለት ሰዓት ሁላችንም እንገናኝ ቲንኪ ዋኪ እናመሰግናለን እሺ እሺ ስለዛ በቃ ጭራሽ ሊቀየር የማይችል አይነት እንትኑ ነው ማለት ነው ታሳፍራለ ኦኬ ውረዳዋል ወይ እናመሰግናለን በጣም ሰላም ደር ምንም አይደለ። እሺ መልካም አዳር ቴንክ ዩ እሺ፣ እግዚአብሔር ያክብርልን። እሺ ቤክ ሽ እዮባስ እነ እዮባ ሌሎችም ልደት ምናምንም ካላችሁ እሰየው። ጋዲ ሰላም ሰላም፣ እንዴት ናችሁ? እንኳን አደረሳችሁ። እፎይ መታወን ከአኬ ጋር እንኳን አብረን ዋለው። ሰላም ብያለሁ። እፎይ እንዴት ነ አከም ቀላቅሩን እንጂ ፓፓ ደስ ይላል። ስላገኘው ደስ ብሎኛል። እፎይ ወንድሜ እንኳን ደህና መጣ እንኳን ደህና ቆየህ አኬ። ወይ ብሩስኪ ጀመዋ እንዲ ሰብሰብ ቢበል ብዬ ነበረ። እነ ዩባ ምናምን እነ እልደት ምናምን ሌሎችን የሉም። አይ ቲንክ ኤኒዌይስ፣ በአጭሩ ግን ምንድን ነው እ ሰው ስንገባ ወይ አንድ ቀን ዝም ብለን እስኪ እንገባለን አንድ ላይ ደግሞ ሰብሰብ ብለን እና የሆነ ርዕስ ይዘን ነጋዲ ዮባ እነ ልደት ሌሎች ምን የፈለገ ላይቭ የሚከፍቱ ፎ ኦፍ ኮርስ እሱን ቅድም ብዬ ስለነበረ ነው። ሲከፍቱ ላይቭ እንደዚህ የገባችሁ ለመማር ሞክሩ፣ ፎሎ አድርጓቸው፣ ተከታተሉ ምናምን እና እዛም ደግሞ እንደዚህ ሰብሰብ እያልን ደግሞ መማማር አለብን እና በደንብ ሚዲያውን በደንብ ማነቃቃት እና አንድ ቀን ቆይ ሰብሰብ ብለን እንገባለን። ጀሞ ይገባል፣ አንድ ቀን በሆነ ርዕስ ላይ እና እንደዛ ነው። እናንተ ሰዎች የዚህን አልካልን አይበቃም፣ አይበቃ ምን ይበቃልን ይበቃልን። እና የሆኒ ያው ላይቭ አከፍችም ግን ቪዲዮ ይለቃል ዮኒን፣ ፕሊዝ ፎሎ ያላደረጋችሁ ሰዎች አድርጉት፣ በደንብ አበረታቱት። አሁን ዛሬ አይ ቲንክ ይሄ ወንድማችን መሎስ ላይ ሰርተል መስለኝ እኛ የተወሰነ ብለነዋል። እንግዲህ እስቲ አንተ ሞክር፣ ከአሁን በኋላ አንተ ሰር፣ ለአንተ አስተላለፍን ትላለህ። እንግዲህ አንተው የአንዳንድ ነገሮችን አሳየው በቪዲዮ። ሄሉ ይጠፋችሁ እኮ ሄሉ አይለችም ምናምን ነገር። እኔ የምልህ ቆይ፣ ቅድም ይዘህ የሄድከውን ያን ሁሉ ነገር በቃ ጨከንክ። እስቲ ስንውጣ ኖራ አታገር መኩ አለ። እንዲ አንድ ቁጥርን ሲጽፍ አዩት። እንዲ መኩን፣ መኩ ምርጥ ሰው እነ ናቱ መኩ ሁሉንም በጌታ እየፈለግኩ ላገኝ አልቻልኩም ብሮስኪ አንሽ አለ አንሽን አዩት። አንሽ እንኳን ላይቭ ሲከፍት አላየውም። ግን እናንተ ሰዎች እንዴት አላችሁ? ሁለት ጺማሞች እንዴት ናችሁ? ሁለት ውስጣዞች አለን እግዚአብሔር ይመስገን። እንኳን አደረሳችሁ ወንድሞች። እንኳን አባለላሳያን አይደውልም አይደውልም እፎይ ኮልሚ ባክ ሲቃድ ጊዜ ሚስኮል ማድረግ ተውክ። አረ እኔ ስምንት ዜሮ አምስት ነው፣ ስምንት ዜሮ ስድስት የሚባለውን እንደ ስንደራረግ ይኖር ነው። ተው እንጂ ተውክ ጋ ጠፋ እኮ። አልባይዘ ስልክህ ጠፋችኝ። በሌላ ስም አልነበረ እንትን የምትላት እሷ ስለ ጠፋች ነው እንጂ ላለመደወል ፈለግ ያደለው ፌ እስካንድል ነው። አኬ ዞ ነው ረዳሃለሁ፣ ረዳሃለሁ። አባት አኬ ነው ያዘር አልፈርድብህም። እንዲህ ተጀመረ። ፓ እኔ ላይ አትነሱ። እሺ ዝም ብያለው። አሚን፣ አሚን ኦኬ በሉ በቃ ጋይስ፣ እናንተ ያስገቧችሁ ሰዎችም ሰላም በሉ እና ጋይስ፣ በጣም በቃ በጣም ቅልፍ የመጠው እንተኛ ተላለ ትንሽ ረፍት ላድርግ። ነገ ጠዋት የምትሄድበት ቦታ አለ እንዴ? ቤቢ የማናውቀው ቦታ አረብሮ እስኪ ሲደክመን እኮ መተኛት ያለብን፣ ነገ ጧት ስለምንነሳ ስለማንነሳ አይደለም። አሁን ስለደከመ ነው። ይህ ነው ድካም። እረፍት ያስፈልጓል። እና እንደዛ አሁን መዝሙርና ጥና ላልከንም እንዲ በውስጥ እኮ እንደዛ ብለህ ጽፈልኝ ነበረ። አይ በውስጥ እኮ በውስጥ እኮ አይ መዝሙርና ጥና ብለህ ጽፈልኝ ነበር። አሁን አሁን ቴክስት አድርገልኝ ነበረ፣ ከዛ ሀሳብን ቀየርክ። እያየ ነው ይህንን። ውሸትን ነው ማለት አልፈልግም ይህንን ትክክል ነው። መዝሙርና ጥና ቤት ቅስቃረ ትል ትክክል ምን አመሰግናለሁ። እንደዚህ አታጋልጠኝ ግን አንተ አሁን እንደዚህ ነው ግን ይሁን። እሺ፣ ይሁን እኔ ነው ቴክስት ሰላም ለአንተ ይሁን። ምን አለ ብሎ መለሰልኝ

ሰላም ልትለኝ ስትል እኮ ጀለስ ገባና አቋረጠ። ምን አስቡን ምን አቅለታለሁ በ እንዲናተ ይመስገን ይመስገን። ሁላችሁንም ሰላም ብያለሁ። እዮባ ጋዲ እፎይ ዮናስ እሺ። ባሮኬ ምን አልክኝ? አንድ ቁጥር እየጻፈልን ነው። እዮባ ነበር ያልኩህ እዮባ ሞልቶበት ከሆነ

አዳር ነው እናቀረው እንደ ቀልደኛ ነ እፎይን እንደ መሀል ላይ እናደርገውና ግርማ ሞገሱን እያየን እንዴት ናችሁ? ነጠላ የለበሱትን ከመሀል እና ከዚህ እናደርጋቸው። እግዚአብሔር ይመስገን፣ ዩባ ይመስገን፣ አምላክ ደህና ነን። ተስፋን ሰላም ሳልለው ዘልዩ አጋጣሚ ሆን ኮንትን ነው ተስፋ ይላል። እንዴት አለ ዝም አለ ተስፋ። የማውራት ተስፋ ያለው አይመስለኝም። መጥቷል። ሰላም ነው ቤተሰብ፣ እንዴት ናችሁ? ይመስገን አምላክ። እንዴት ነህ? እንኳን ደህና መጣህ። እሺ አሁን አልቆይም፣ ልወጣ ነው። ቻርጅም ሊዘጋ ነው። ያው ነገር ደምታ በዓል ነው የአላፋት ዝማሬ ስላለ በጊዜ መተኛት አለብን። ቤተሰብ እናንተም ብተኙ ይመከራል። በጣም ታያይዚ እንደ አንተ በጣም በአደገኛ አስጠቋሪ አይደለህ። ሊዘጋብኝ ይችላል። አኬ፣ የሆነ ቀን አብረን ላይቭ እንገባል። ቴክስት ልኬልህ ነበር አትመልስም፣ ፈርተኛል መሰለኝ

ዮባም መጥቷል ምናምን ቅደምም እያልኩ ነበር፣ እና አንድ ቀን እንገባለን። በቃ ሰብሰብ ብለን ዝም ብለን ገብተን እንማማለን። እኔ ዮባ ግን ነጠላውን ታውቃለህ፣ ከጠዋት ጀምሮ በቃ ቤተክርስቲያን ነው ያለው፣ እና ጠዋትም ቅዳሴ ሄዶ ነበረ፣ ከዛ ኮፕቲክ ሄዶ ነበረ፣ ከዛ ማታ ከሰዓት ደግሞ እስካሁን አላወለቀውም ነጠላውን። እና በጣም ሁላችሁም ከዮባ ልትማሩ ይገባል። እኔ ግን ያሳሰበኝ ጋዲ

ምናልባት ሰላሳ ደቂቃ አንድ ሰዓት ምና የሚያቆይ ነው፣ ከዛ ይበልጣል። እስኪ እሞክር፣ እንዲህ ተጀመረ ደግሞ እስኪ እሞክር። ላይቭን ከፍቼ ረገጥ ረገጥ አደርጋለሁ። ትክክል የሚለኝ አላጣም።